በኒውክሌር ጉዳይ ለተከታታይ አምስት ጊዜያት በኦማንና በጣሊያን ለድርድር የተቀመጡት አሜሪካና ኢራን አሁንም ቢሆን አቋማቸው እንደ ተራራቀ ስለመሆኑ ተሰምቷል። ባለፈው ቅዳሜ ስምምነት ላይ መድረስ ያስችለናል ያለችውን እቅድ ለኢራን ያቀረበችው አሜሪካ ኢራን ለሰላማዊ አገልግሎት የሚል ዩራን የማብለል እንድትችል ይሁንታዋን ሳት ቸራት ቀርም ስትባል የሰነበተች ብትሆንም ፕሬዚዳንት ዶናልድ ትራምፕ ግን ጭምጭምታው መሰረተ ቢስ ነው ሲሉ አስተባብለዋል። ኢራን ቅንጣት ያህል እንኳን ዩራን የምንድታበላን አንፈቅድም ሲሉ በማ የማህበራዊ ትስስር ገጻቸው ላይ ያሰፈሩት ትራምፕ ይህ ውሳኔ መተላለፍ የነበረበት ከረዥም ጊዜ በፊት እንደነበርም ጠቁመዋል። የአሜሪካን ብሔራዊ ጥቅም አሳልፎ የሰጠ ነው ሲሉ በተደጋጋሚ የሚተቿቸው የቀድሞ ፕሬዚዳንት ጆ ባይደን ደግሞ ኢራን የኒክሌር መሳሪያ ማምረት የሚያስችላትን ዩራኒየም እንድታብል ያላግባብ ፈቅደዋል በሚል በትራምፕ ተተችተዋል። በኦማኑ የውጭ ጉዳይ ሚኒስትር በኩል ለኢራን የቀረበው የአሜሪካ ረቂቅ ሰላማዊ የኒክሌር እንቅስቃሴዎችን የሚፈቅድ ከሆነ ሁለቱ ሀገራት ወደ ስምምነት ይመጣሉ በሚል ሲቪል ተስፋ ሰንቀው የነበሩ ወገኖችም ይህ የትራምፕ ንግግር ውሃ የሚያስጠማ ሆኖባቸዋል። ወትሮውንም ቢሆን ሁለቱ ሀገራት በቀላሉ ወደ ስምምነት ይደርሳሉ ተብሎ ባይጠበቅም አሜሪካ እያራመደችው የምትገኘውና ኢራን ለሲቪል አገልግሎትም ቢሆን ዩራኒየም ማብለል አትችልም የሚለው አቋሟ ግን በኢራን ባለሥልጣናት ዘንድ ከፍተኛ ትችት እየቀረበበት ያለ ነው። የሀገሪቱ ጠቅላይ መሪ አሊ ካሚኒም ቢሆኑ ጉዳዩ የኢራንን ሉዓላዊነት የሚጋፋ ነው ሲሉ ተቃውመውታል። የአሜሪካን የአሁኑን እቅድ የያዘ ሰነድ ስለመቀበሉ ያስታወቀው የኢራን የውጭ ጉዳይ ሚኒስቴር በበኩሉ ረቂቅ እቅዱን እያጤነው ስለመሆኑ አስታውቋል። በቃል አቀባዩ በኩል መግለጫ የሰጠው ሚኒስቴሩ ታዲያ እቅዱን እያጤንኩት ነው ማለት እቀበለዋለሁ ማለት አይደለም፣ እንደውም ይህ እቅድ ለስምምነት የሚበቃ ስለመሆኑ ራሱ አያረጋግጥም ሲል ኢራን ከአሜሪካ ጋር ልትስማማ ነው የሚለውን ወሬ አጣጥሏል። ኢራንና አሜሪካ ስምምነት ላይ ቢደርሱ እንኳን በኢራን ላይ የተጣሉ ማዕቀቦች እንዴት እንደሚነሱ የሚያመላክት ግልጽ መረጃ አልደረሰ ሲልም የአሜሪካ እቅድ ሙሉ ስላለመሆኑ ጠቁሟል። ሮይተርስ ስማቸውን ካልጠቀሳቸው የኢራን ባለስልጣናት አገኘሁት ብሎ ያስነበበው መረጃው ደግሞ ኢራን የአሜሪካን የስምምነት እቅድ ውድቅ ማድረጉ አይቀሬ ስለመሆኑ ጠቁሟል። ባለስልጣናቱ የአሜሪካ እቅድ እንኳን ሊያስማማ ሊያቀራረብ የማይችል ስለመሆኑ መናገራቸውም ነው የተዘገበው። ይህ ሁኔታ ወዴት ሊያመራ ይችላል በሚል በርካቶች መጠየቃቸውም አልቀረም። ኢራን አሁን ባለው የድርድሩ አካሄድ ስምምነት ላይ የማይደረስ ከሆነና አሜሪካና እስራኤል ኃይል ጥቃት የሚከፍቱ ከሆነ በሚል ዝግጅት እያደረገች መሆኗን የዘገበው ፋይናንሻል ታይምስ ታዲያ ሁኔታው ወደ ቃታ መሳሳብ ሊያመራ የሚችልበት እድል ስለመኖሩ ነው ያሰምረበት። ሐማስና እስራኤል ወደ ለየለት ውጊያ ውስጥ እንዲገቡ ካደረገው የጥቅምት ሰባቱ የሐማስ ጥቃት ወዲህ እስራኤል የኢራንን የአየር ክልል አልፋ ሁለት ጊዜ የፈጸመችው የአየር ጥቃት የኢራንን የአየር መከላከያ ስርዓት የፈተነ ስለመሆኑ የሚያትተው ይህ ሰፊ ዘገባ ኢራን ከጥቃቱ አገግማ የአየር መከላከያ ስርዓቷን እያጠናከረች ስለመሆኑ አትቷል። ሩሲያ ሰራሽ መሳሪያዎችን ጭምር በመጠቀምም የተሻለ የመከላከያ ስርዓት ገንብተናል የሚል መተማመን በባለስልጣናቱ በኩል መኖርም ነው የተነገረው የሀገሪቱ የጦር ኃይሎች አዛዥ ሜጀር ጄኔራል መሐመድ ባግሃሪም የሀገራችን የአየር መከላከያ ስርዓት ተሻሽሏል። ጠላቶቻችንም ይህንን ሊያውቁ ይገባል። የአየር ክልላችንን መጣስ ከባድ ዋጋ ያስከፍላቸዋል ሲሉ ኮስታራ ማስጠንቀቂያቸውን ስሙልኝ ብለዋል። የምዕራባውያን ወታደራዊ ስለላ ተቋማት እይታ ውስጥ የገቡ የሳተላይት ምስሎችም ኤስ 300 የተሰኘ የሩሲያ ስርዓትን ጨምሮ የተለያዩ የአየር መቃወሚያ ስርዓቶች በኒውክሌር መሠረተ ልማቶች አቅራቢያ መተከላቸውን ማረጋገጣቸውን የተመለከተ መረጃ ይፋ ተደርጓል። በቅርብ ጊዜያት ውስጥ ኢራን ይህንን የአየር ጥቃት የመከላከል አቅሟን በተወሰነ መልኩ በትርኢት መልክ አሳይታለች የሚሉት የዘርፉ ተንታኝ ኒኮሌ ጋርኮስኪ ኢራን የአየር መከላከያ ስርዓቷ ወድሟል የሚለውን ዜና መፋቅ ትፈልጋለች፣ አሁንም ጠንካራ መሆኗን ማሳየት የቀን ከቀን ስራዋ ሆኗል ባይ ናቸው። አሜሪካና ኢራን ወደ ስምምነት ካልመጡ ራሱ አሜሪካ ሁለቱ ሀገራት ስምምነት ከፈጸሙና ይህ ስምምነት ደግሞ እስራኤልን የማያስደስት ከሆነ ደግሞ እስራኤል በኢራን ላይ ጥቃት ልትከፍት ትችላለች። ኢራንም ለራስ ያላን ስም ያበጠ ይፈንዳ ብላለች የሚለውም በጉዳዩ ዙሪያ የተዘጋጁ ሀተታዎች ቁልፉ ነጥብ ሆኗል። አሜሪካ ኢራንን ለማጥቃት ከወሰነች እንደ ጥቃት መነሻ ትጠቀምበታለች ተብሎ እንደሚጠበቀውና በሕንዱ ውቅያኖስ ላይ ወደሚገኘው ዲያጎ ጋርሻ የአየር ምድብ ስድስት ቦምብ ጣይ ቢ ሁለት የተሰኙ ጄቶችን ባለፈው ሚያዝያ ወር መላኳ ደግሞ ጉዳዩን ይበልጥ አስጊ አድርጎታል። የድርድሩን ውጤት ጠብቅ የሚል ተግሳጽ፣ በአሜሪካ በኩል እንደ ደረሳት የሚነገርላት እስራኤልን ብትሆን በኢራን ላይ ጥቃት የመፈጸምን ጉዳይ በካቢኔዋ ሳይቀር ተወያየችበት ነው። ኢራን ባለፈው የፈረንጆች ዓመት ከደረሱባት ሁለት የእስራኤል ጥቃቶች በኋላ የአየር መከላከያ ስርዓቷ አሳይቷል ተብሎ የታመነበትን ድክመት ለማስተካከል ሰፊ ርቀት ተጉዛለች የሚሉ ተንታኞችም እስራኤል ብቻዋን ከምትፈጽመው ጥቃት ይልቅ ከአሜሪካ ጋር ተቀናጅታ ልትፈጽም የምትችለው ጥቃት ይበልጡኑ አስፈሪ ስለመሆኑ ጠቁመዋል። እስራኤል ከምድር በታች የሚገኙ የኢራንዊን ኑክሌር መሰረተ ልማቶችን ሙሉ በሙሉ ለማምከን የሚያስችል በቂ የመሳሪያ አቅም የላትም የሚለው የፋይናንሻል ታይምስ ተንታኞች አተታም መሰል ጥቃቶች ከመፈጸማቸው በፊት የአሜሪካና ኢራን የድርድር ጉዳይ መጨረሻው መጥተ ማስተዋወቅ አይቀሬ መሆኑን አስምሮበታል። የ60 ቀናት ጊዜ በመስጠት ወደ ስምምነት መምጣት አለብን፣ ያ ካልሆነ ግን መዘዙ ከባድ ነው ሲሉ የሰነበቱት ዶናልድ ትራምፕም ኢራን ከዩራኒየም ማብለል ተግባሯ ተቆጥባ እንድትቀመጥ የሚፈልጉ መሆናቸው ደግሞ የድርድሩን ሂደት እልህ አስጨራሽ አድርጎታል። ከተባበሩት መንግሥታት ድርጅት ሾልከው ወጥተዋል በተባሉ መረጃዎች መሰረት ኢራን ዩራኒየምን 60 በመቶ ድረስ ማብለል ችላለች። ይህ ዩራኒየም ወደ ኒክሌር መሳሪያነት ለመቀየር ወደ 90 በመቶ ከፍ ማለት የሚጠበቅበት ሲሆን ኢራን በስምምነት ካልታሰረችና ጊዜ ከተሰጣት መሳሪያ ወደ ማምረት ትገባለች የሚል ስጋት በበርካታ ሀገራት ዘንድ አድሯል። ይህ ጉዳይ አሜሪካን ክፉኛ ያሳስባል የሚሉት ዶናልድ ትራምፕም ታዲያ እስከ ሦስት በመቶ ድረስ ዩራኒየም ማብለልን የሚፈቅደው ሰላማዊ ኒክሌር እንቅስቃሴም ሳይቀር ለኢራን አይፈቀድም የሚል አቋም ላይ ደርሰዋል። ኢራን ኒክሌርን ለሰላማዊ አገልግሎት መዋል ከፈለገች ከሌሎች ሀገራት ኢምፖርት ማድረግ ትችላለች የሚለውም በአሜሪካ በኩል የተያዘ አቋም ስለመሆኑ ተሰምቷል። ከውጊያ በፊት የመጨረሻ የሰላም ጥረት እንደሆነ የተነገረለትና በኦማን አደራዳሪነት ለአምስት ጊዜያት የተካሄደው የአሜሪካና የኢራን ድርድር በቅርብ ቀናት ውስጥ ሁለቱን ሀገራት ዳግም ሊያገናኝ እንደሚችል ቢነገርም አሜሪካ ያቀረበችው ዕቅድ ጉዳይ ግን በሁለቱ ሀገራት በኩል የተለያየ አይነት አስተያየት እየተሰነዘረበት የሚገኝ ነው። አሜሪካ ይህ ዕቅድ በኢራን ዘንድ የሚወደድና ስምምነት ላይ የሚደረስበት ነው ብትልም፣ ኢራን ግን ዕቅዱን ውድቅ ማድረጉ አይቀርም በሚል በስፋት ታምኗል። ባለፉት አስር ዓመታት ኢራን እንዲህ ለጥቃት የተጋለጠችበት ጊዜ አልነበረም የሚሉትን ተናዎች ደግሞ ሄዝቦላህ ከእስራኤል ጋር ከገባበት ፍልሚያ በኋላ ተዳክሟል፣ የየመኑ ሐውቲ ደግሞ ከእስራኤል ጋር ባለው ፍልሚያና ከአሜሪካ ጋር የተኩስ አቁም ላይ መሆኑ በሶሪያ ከበሽር አልአሳድ ከስልጣን መወገድ ጋር ተዳምሮ ኢራን ደጋፊ ልታጣ የምትችልበት እድል ሰፊ ስለመሆኑ አትተዋል። ሉዓላዊነታችንን ለማስከበር የምናደርገው ጥረት በየትኛውም ኃይል አይደናቀፍም የሚሉት የኢራን ባለሥልጣናትም ወደ ውጊያላ ለመግባት በሚል ብቻ የኑክሌር ኃይልን ከመጠቀም ወደ ኋላ አንልም ባይነታቸው ላይ ጸንተዋል። ስድስተኛው ወሩ ላይ በደረሰው በዚህኛው የፈረንጆቹ ዓመት ልክ እንዳጀማመሩ አይነት የተሳለጠና ተግባቦት የተሞላበት አይነት ግንኙነት ላይ እንዳልሆነው የሚነገርላቸው የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህ የኢራን ጉዳይ ግንኙነታቸውን ወደ ነበረበት ቦታ የሚመልስላቸው አሊያም ልዩነታቸውን የሚያሰፋ እንደሚሆኑም ተነግሯል። እስራኤል ኢራን በየትኛውም መንገድ ዩራኒየም እንድታበል ሊፈቀድላት አይገባም በሚል የያዘችው አቋም በትራምፕ በኩል ተቀባይነት ቢያገኝም፣ ትራምፕ ግን የሚጠበቀውን ያህል ጦረኛ አልሆኑላትም። የድርድሩ የመጨረሻ ውጤትም በአሜሪካና ኢራን እንዲሁም በአሜሪካና በእስራኤል መካከል የሚኖረውን ግንኙነት የመወሰን ዕድሉ ከፍተኛ ስለመሆኑ ተነግሯል።